ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ የቻናላችን ተከታታዮች፣ በያላችሁበት ሰላማችሁ ብዛ እያልኩ እንደተለመደው ተወዳጁን ድራማ መንታ መንገድ እንዲሽላችሁ መጥቻለሁ። እንድትከታተሉኝ በአክብሮት ጋብዛለሁ። መልካም ቆይታ ሜሊክ ቤት ቁጭ ባለችበት ስልክ ይደወልላታል። የደወለውም ቻን ነበረ። ያን ካየች በኋላ ተዘጋበታለች። ቻንም እየተበሳጨ እባክሽ ሜሊክ አንሺው ስልኩን ስልኩን አንሺው። በመጨረሻም አላነሳ ስትለው የድምፅ መልእክት ይልክላታል። ቻንም ይናገራል። በእውነት ልሻለሁ ሜሊክ፣ እኔ በፍጹም አላወቅኩም፣ የማቀው ነገር የለም ነበረ። ይህ ሁሉ ግፍና መከራ አንቺ ላይ ሲፈጸም እኔ በፍጹም ማቀው ነገር የለም። እኔ ወደ በርሊን ሄጄ ነበረ፣ እዛ ነበርኩ። አስቸኳይ ስራ ገጥሞኝ ሄጄ ነበረ። ይህንን ነገር እንደሰማው ቀጥታ በፍጥነት ወደዚህ መጣው። እኔ ማቀው ነገር ነገር አልነበረም። አንቺን ሊያግቱሽ እንደዛ አይነት ነገር እንደሚያደርጉ ባቅ ኖሮ አስቆማቸው ነበር። በእውነት ልሻለሁ አልፈቅድላቸውም ነበር። ከዚህ በተጨማሪ በድጋሚ እንደዚ አይነት ነገር እንዳይፈጠር ሁሉን ነገር አደርጋለሁ። ምን ማለት እንዳለብኝ ብቻ አላውቅም። ይኸውልሽ በጣም አዝናለሁ። ያንን መልእክት ከገባላት በኋላ ድምፁን ሳታዳምጥ ከሱ መሆኑን አረጋግጣ ድምፁንም ታጠፈዋለች። እዚያው አድሮ ቻን ከበሩ ፊትለፊት መኪናውን አቁሟል። እኔ እጄ ራሴ አናግረዋለሁ እያለች በጠዋት ሜሊክ ወደ ቻን ጋር ትቀርባለች። ቻን እንቅልፍ ወስዶት ነበረ። መስታወቱንም ታንኳኳዋለች። በሩን ከፍቶ ሊወጣ ሲል በሩን ትዘጋበታለች። መስታወቱን ብቻ ዝቅ አድርግ፣ መውረድ አይጠበቅብህም። ሜሊክ፣ ምን ልሰራ ነው የመጣው እዚህ? ሜሊክ፣ ይኸውልሽ፣ ይቅርታ ልጠይቅ ነው የመጣሁት። ትናንትና በተፈጠረው ነገር፣ እነዚያት በሰሩ ስህተት፣ ለዛ ነው የመጣሁት። ሜሊክ፣ ትንሽ ማውራት እንችላለን? ይኸውልህ፣ ማውራት ብፈልግ ኖሮ ካንተ ጋራ ትናንትና ስልክ ስደውል አነሳለን ነበር። ሜሊክ እባክሽ እንደዚህ አታድርጊ። እኔ ምንም የማውቀው ነገር የለም፣ በእውነት እልሻለሁ። እቤትም በፍጹም አልነበርኩም፣ በርሊን ነበርኩ ለስራ። እኔ እያለሁ እንደዚህ አይነት ነገር በፍጹም አይፈጠርም ነበር። ለማንኛውም ደህና ነሽ አሁን? ደህና ነኝ አልኩ። ደህና ስለሆንኩ መሰለኝ እዚህ ጋር ቆሜ ማናግር። ልጁስ ደህና ነው? ደህና ነኝ አልኩ። አይሰማህም እንዴ ቻን? ለማንኛውም ዝም ብለህ ነው ጊዜን ያባክንኩ አሁን ከዚህ አካባቢ መሄድ ይኖርብሃል። ሂድ በቃ። ሜሊክ እባክሽ ይቅርታ አድርጌልኝ። ይቅርታ አድርግልኝ አልከው። በቃ ይቅርታ ነው አይደል የምትፈልገው? ይቅርታ አድርጌላችኋለሁ። አሁን መሄድ ትችላለህ። ከዚህ እንድትሄድ ሄድ እፈልጋለሁ። እባክሽን ናንቺ፣ ትንሽ እናውራ። ጃን አይገባም እንደምናገረው ነገር። አንተ እኮ ነህ ምክንያት ለሁሉም ነገር መፍረስ፣ ምክንያቱ አንተ ብቻ ነህ። እኔን ስለማታምነኝ ለዚህ ነው። ይኸውልህ እኔ እናንተ ከዚህ በኋላ የማንቀጥለው ገባህ አይደለ? ስንት ጊዜ ነው የምናገረው? የእኔ እናንተ ጉዳይ አብቅቷል አልኩህ። ተረዳኸኝ ወይ ብላ ተናግራ ስትራመድ ከመኪና ወርዶ ሜሊክ እባክሽ ተረጋጊ። ሁለት ደቂቃ ብቻ ጊዜ ስጭኝ እናውራ። እንደዚህ አትሁኝ፣ እኔ ላይ እንደዚህ አትሁኝ። እኔ በፍጹም ማውራት አልፈልግም ካንተ ጋር እያለችም ከጥበቃዎቹ ፊት ለፊት ሆና ትናገራለች። ለመጨረሻ ጊዜ መናገር ያለብኝን ነገር ተናግሬአለሁ። ሜሌክ እባክሽ እኔ ይገባኛል ስህተት እንደሰራው እኳምኛለሁ። ነገር ግን ሁሉን ነገር አስተካክላለሁ፣ ቃል እገባልሻለሁ። እድል ግን ያስፈልገኛል እባክሽ። ምን ያክል እንደምወድሽ ደግሞ ታውቂያለሽ። አንቺም እንደምትወጂኝ አውቃለሁ፣ እባክሽ ይበቃል በቃ። በመጨረሻም ራሷን ካረጋጋች በኋላ ሜሊክ ጥበቃዎቹን አስጠርታ ቻን ውሰዱት እያለ ትናገራለች። ሜሊክ እባክሽ እንደዚህ አታድርጊ፣ መሄድ ነው የምሻለች። ቻን ሄድ በቃ፣ ከፍለፊቴ በፍጹም እንዳላገኘ ብላ ተናግራ ጥላው ትሄዳለች። በሌላ በኩል ሂክመትና እንዲሁም ደግሞ ሳሜት እየተጨቃጨቁ ነው። እንዴት ነው አንተ የሁሉ ነገር ከተፈጠረ በኋላ ተረጋግተህ ደስተኛ ይሆንከው? እባክህ እያለችም ትጠይቀዋለች። ምን ይፈጠር ነው የምትይው? ልጄ ቻን ልጅ ሊወልድ ነው ከሜሊክ። በቃ ምን ይጠበስ ታዲያ። ምን እያልክ ነው ያለኸው? እንዴት ዝም ትላለህ? ይህች የተረገመች ልጅ እስከምትወልድ ድረስ ልንጠብቃት ነው? ዝም ብለን ነው የምትለው? ምን ማድረግ እችላለሁ ሂክመት፣ ንገሪኝ እስኪ። ቻን ደግሞ ልጁን ይፈልገዋል በቃ። ስለዚህ ምን እናድርግ ነው የምትዩ? ከዚህ በተጨማሪ ደግሞ እሷን ብትሆን ልጁን መውለድ ትፈልጋለች። እኛ ምን ማድረግ እንችላለን ታዲያ? ንገሪኝ፣ ምን እናድርግ እስኪ። ማድረግ የምትፈልጊው ነገር ካለ ተናገሪ። ሂክመት፣ አይገባህም እንዲቆይ። ሳሚት፣ ይቺ ልጅ እኮ የእሱ ምሩ ልጅ ነች። ምን ትፈልጋለህ ከዚህ ውጪ? የልጅ ልጅ ከእሷ መሆን አለበት ወይ እስኪ ንገርኝ። ገብቶኛል፣ ሀሳብሽ። የተናገርሽው ነገር ትክክል ነው። እኔ ልጅ ልጅ፣ ምናምን ከዛ ምናምን የሚባል ነገር አልፈልግም፣ ታውቂያለሽ። ነገር ግን እሱ ከፈለገ ቻን፣ እኔ ምን ማድረግ እችላለሁ ያሉ ንገሪ፣ ምንም አያገባንም፣ በቃ ተረዳሽኝ ወይ? አሁን ከክፍሌ ትውጭልኛለሽ። ጎሽ እኔ በጠዋቱ ተናድጃለሁ። በዚህ ላይ ደግሞ አንቺ የበለጠ አታናጅ እባክሽ፣ ከክፍሌ ውጭልኛ ሁን። በሌላ በኩል ወደ ኢዛት ጋር ሄዳ ሂክመት አሁንም ትናደዳለች። ምን መሰለ ኢዛት፣ ትልቅ ችግር ገጥሞናል። በቃ አልቆልናል እያልኩ ነው። አሁን የቀረኸው ብቸኛ ተስፋ ኢዛት፣ አንተ ብቻ ነህ። አባትህ እንደሆነ ተሸንፏል፣ አምኗል። ቢያንስ አንተ ትንሽ ማሰብ ይኖርብሃል። ኢዛት ስለ ምንድነው የማስበው? አክስቴ፣ ስለ ልጁ፣ ሊወለድ ስለታሰበው ልጅ አንተ የምን ልጅ ነው የምታወሪው? የሜሊክና የጃን ኗ ምን እያልሽ ነው ያለሽው? ሜሊክ እርጉዝ ነች እያልሽ ነው? ይሄን አላውቅም ብቻ እንዳትል፣ ሜሊክ እርጉዝ ነች እያልኩ ነው። ከጃን ልጅ ሊወልዱ ነው። የወለህ አይገባም። የተናገርሹ ነገር እጅግ ያስገርማል። ነገር ግን ታዲያ ቢወለድ ምንድን ነው ችግሩ? ምን እያልክ ነው ያለው? ይዛት ለእኛ እኮ አበቃልን ማለን። ያ ልጅ ከተወለደ አስበኋ፣ ከወንድምህና ከእህትህ የተወለደ ልጅ ነው የሚሆነው በመጨረሻም ደግሞ የኛ ዘር ነው የሚሆነው ይሄ ልጅ። ስለዚህ እያንዳንዱን ነገር ወደፊት የሚቀራመተን ሰው ተፈጠረ ማለት ነው። አይገባህም እንዴ? በእርግጠኝነት ይሄ ልጅ ደግሞ በሁለት ፊት ነው የሚያገኘው። የዚህ ቤት ዋና ሰው ነው የሚሆነው ከተወለደ ይሄ ልጅ። ይገባሃል? አክስቴ ደግሞ ምንድን ነው የምታወሪው? ለምንድነው እንደዛ የሚሆነው? ይዛት፣ የወለ ቁጭ ብለህ ማሰብ አለብህ ስለዚህ ጉዳይ በጥንቃቄ በተለይ ደግሞ ስለ ጃን። ምን ያክል ኃይለኛ ኃላፊነት እንደተቆጣጠረ ቤቱን እየመራ ያለው እሱ ነው። አባተ ደግሞ ምን ያክል እንደሚወደው ማሰላሰል አለብህ። ሁሉን ነገር እኮ አሳልፎ ሰጥቶታል። አይገባህም እንዴ አሁን ደግሞ አስበው የልጅ ልጅ በእጁ ከታቀፈ ይሄ ሰው ምን እንደሚያደርግ ለእኛ በቃ ልማለት ነው አይገባ አዎ በፍጹም አያስታውሳችሁም ኢዛትና ሀርካ የምትባሉ ልጆችን ዞር ብሎ አይመለከትም ከዛ በኋላ ዝም ብሎ ካዳመጣት በኋላ በመጨረሻ ይዛት ይናገራል እሺ ምንድነው ማድረግ ያለብን ይሄ ልጅ በፍጹም መወለድ የለበትም ይዛት አዎ አይወለዳትም በመጨረሻም ይዛትና እንዲሁም ደግሞ ሂክመት ተስማምተው ከሰዎች ላይ አፈላልገው አሮጌ መኪና ታርጋውን በደንብ የማይለይ መኪና ይገዛሉ። ይዛትም ይጠይቃል፣ ነገር ግን እሷ አትሞትም አይደለም? ምንም አትሆንም እባክህ፣ አትሞትም። ነገር ግን ልጁን እንድታስወርድ እናደርጋታለን። በመጨረሻ ግን መሞቱ አይቀርም። የልጇን ሀዘን መቋቋማችን ሁለቱም ተስማምተው ደስ ይላቸዋል። በመጨረሻም በሁለት መኪና ሆነው ሂክመትና እንዲሁም ደግሞ ይዛት ሆነው ሜሊክ ወደምትኖርበት ቦታ ያቀናሉ። እሷ እስከምትወጣ ድረስ ይጠባበቃሉ በቀኝና በግራ ሆነው። ይዛትም ይደውላል። ሄሎ አክስቴ። አቤት፣ እየሰማው ነው። በእውነት ልሻለሁ። ሜሊክ በፍጹም ዛሬ ከቤት የምትወጣ አይመስለኝም። ይሄ ደግሞ በጣም የሚያሰለች ነገር ነው። ደክሞኛል እኔ አክስቴ። ምን እያልክ ነው ያለው አንተ ልጅ? ቆይ ችግር አለብህ? እሷ እስከምትወጣ ድረስ ከዚህ ንቅንቅ አንልም እንጠብቃታለን እያልኩ ነው። ከዚህ በኋላ ምን ያክል ጻለን እንጠብቃት? ነገሪኝ አክስቴ፣ ምን ይሻላል? ለማንኛውም እኔ ጥየሽ ልሄድ ነው ተጠብቃለህ እያልኩ ነው ያለሁት። ይዛት ታገስ ብያለሁ፣ ትወጣለች። መውጣቱ አይቀርም እየነገርኩሽ ነው አክስቴ። ካልወጣች እስቆይ ምን ልንሆን ነው? እስከ ምሽት ድረስ ልንጠብቃት ነው? አስፈላጊ ከሆነ እስከ ምሽት ድረስ እንጠብቃታለን። ለምን ነገ ጠዋት አትወጣም? እንጠብቃታለን እያልኩ ነው። ባታና አንድ ደኝ ደስ ይለኛል። ምን ነበር እናንተ ያወራ ነው? ተስማምተን አይደል እንደ መጣ ነው አክስቴ። በጣም ሰልችቶኛል በእውነት አንተ። ሁልጊዜም ቢሆን ህጻን ነህ። ምንድን ነው ደክሞኛል ማለት? ለማንኛውም አንተ የምትፈልግ ከሆነ ግን መሄድ ከፈለግ ትችላለህ ባዶ እጅህን አላማህን መቼም ማሳካታችንም ከአንተ ጋር አልጨቃጨቅም። ነገር ግን ከተስማማህ እስከምትወጣ ድረስ እንጠብቃታለን። ይኸው ነው እንግዲህ፣ ብላ ተናግራት ስልኩን ትዘጋለች። በሌላ በኩል ሲቪላይና ሜሊክ በውስጥ ሆነው እያወሩ ነው። ለሜሊክም ሲቪ ላይ ትነግራታለች። ወደ ክትትልሽ ልትሄጂ ነው አይደል? ሰዓት ደረሰ። እንደዛ ነገር ነው። ሲቪ ላይ አብረሽ መሄድ እችላለሁ። አብረን እንሄድ። ምንም አያስፈልግም ሲቪ ላይ እኔ በራሴ መሄድ እችላለሁ። አውቃለሁ፣ በእርግጥ ባዶሽ መሄድ እንደምች፣ ነገር ግን ከጎንሽ መሆን ስለምፈልግ ነው። እኔ እባክሽን ፍቀጅልኝ፣ አብረን እንሄድ። እንደዛ ከሆነ ደስ ይለኛል ሲቪ ላይ አብረን መሄድ እንችላለን። በጣም ጥሩ ሜሊክ፣ በጣም አሪፍ። አብረን ሄዳለን። በቃ ቦርሳዬን ብቻ ይዤ ምጣው፣ እታችኛው ክፍል ጠብቂኝ። ከውጭ ሆና እየተከታተለች ያለችው ሂክመት ከውስጥም መኪና ሲንቀሳቀስ ትመለከታለች። ስልኳንም አውጥታ ትደውላለች። አቤት አክስቴ፣ እየሰማዎች ነው? ይሄውል በደንብ አዳምጥ። የሆነ መኪና ቦታው ላይ ደርሷል። እሷ ልትሆን ትችላለች። አይደለም እማንያልሽ ነው። ሜሊክን ነው ይመስለኛል በቃውም መኪናውን ይዞ ወደ ሜሊክ ጋር ከቀረበ በኋላ እኛ መውሰድ እንችላለን እያለ ይናገራል። ነገር ግን ሜሊክ በራሴ መሄድ እችላለሁ ትላለች። ነገር ግን እኮ ሜሊክ፣ አትጨነቅ። ይኸውልህ፣ ምንም ችግር የለም። እኔ ብቻዬን ደግሞ አይደለሁም። በጣም ጥሩ፣ እሺ። ከውጭ ሆኖ ይሳትም እየተከታተለ፣ አክስቴ፣ ትክክል ነሽ። ሜሊክ ትታየኛለች። ወደ መኪናው ገብታለች። ይኸውልህ፣ ነግሬ ነበር። አየህ፣ በደንብ ተደበቀ። ይኸውልህ፣ በፍጹም እሷ አንተ ማየት የለባትም ገባ። በመጨረሻ ሜሊክና ሲቪ ላይ ደስተኛ ሆነው የህክምና ክትትል ወደ ምታረግበት ለማቅናት ጉዟቸውን ይጀምራሉ። ህክመትና ኢዛት ተደብቀው ይከታተላል። ሲቪ ላይ ሜሊክን እየተመለከተ ትናገራለች። በጣም አመሰግናለሁ ሜሊክ፣ አንቺንም ሁላችሁንም አመሰግናለሁ። እኔ በጣም ረጅም ጊዜ አሳልፍ ያለሁኝ እንደዚህ ሰላም ያለበት ቤት ውስጥ መኖር ከጀመርኩ በጣም ረጅም ጊዜ ሆኖኛል። በአንድ ጠረጴዛ ሆኖ በፍቅር ራት መብላት እንዴት ደስ ይላል። እኛም በጣም ደስ ብሎ ይሆናል የቤተሰባችን አባል ስለሆን። ሲቪላ እህቴ፣ ከዚህ ሰዓት ጀምሮ እኛ በጣም ደስተኛ ሆነን መኖር እንጀምራለን። እኔም አምኖ እንደዛ ነው። ሲቪ ላይ፣ ልክ ነው የተናገርሽው ሜሊክ። ሁለታችንም በሰላም መኖር ይገባናል። ደስተኛ መሆንም ይገባናል። ልክ ነው ሲቪ ላይ። በነገራችን ላይ ነገርኝ እስኪ እባክሽ ሜሊክ። ይሄ የመጀመሪያ ክትትልሽ ነው? የመጀመሪያ እንኳን አይደለም ሁለተኛ ጊዜ ነው። አሁን ሲሄድ ዶክተሮቹ እንደተናገሩት ከሆነ የሚሰማሽ ስሜት ከሌለ በወር ውስጥ አንድ ጊዜ ራሱ ይበቃል ብላኛለች። እህቴ ሜሊክ፣ ምንም ነገር አታስቢ። ሁሉም ነገር መልካም ይሆናል በሌላ በኩል ከነሱ በኋላ ኢዛት መኪናውን በፍጥነት እያሽከረከረ እየተከተለ ነው። እንዲሁም ደግሞ ሂክመትም አለች፣ በተለያየ መኪና ሆኖ እየተከታተሏቸው ነው። ለኢዛትም ሂክመት ምልክት ትሰጠዋለች። ሂክመትና እንዲሁም ደግሞ ኢዛት በተነጋገሩት መሰረት እቅዳቸውን ለማሳካት እየተከታተሉ ነው። በሌላ በኩል ሲቪ ላይ ደስ እያላት፣ እኔ ምልሽ አሁን መስማት እንችላለን አደለ? የልጅሽን የልብ ምት ወደ ውስጥ አብረሽን ትገቢያለሽ እንዴ? ሲቪ ላይ አንቺ ደስ ካለሽ አብርሽ መሆን እፈልጋለሁ። ደስ ይለኛል። ሕፃን ልጅ መስማት እፈልጋለሁ። ጓጉቻለሁ እንሄዳለን አብረን እንሄዳለን። እኔም ደስ ይለኛል ሲቪ ላይ፣ አብረን ውስጥ እንገባለን። በጣም አመሰግናለሁ በእውነት ሲቪ ላይ አብረሽኝ ስለምትሄጂ ደስ ብሎኛል፣ ብቻዬን እንዳልሄድ ስላደረግሽ። በፍጹም አልተውሽም፣ ብቻሽንማ። ይገርምሻል፣ በጣም ግን ደስ ብሎኛል። በቃ በጣም ደስተኛ ነኝ፣ ሜሊክ። ያንቺ ልጅ ለመጀመሪያ ጊዜ ልብ ምቱን ለመስማት ጓጉቻለሁ። እንዴት ደስ የሚል ነገር ነው በእውነት! እየተባባሉ ደስተኛ ይሆናሉ። እያሽከረከሩ ደስተኛ በሆኑበት በመጨረሻም ኢዛ መኪናውን ዞር እያደረገ የነ ሜሊክን መኪና ያጋጨዋል። ሲቪ ላይ ሲቪ ላይ ወደ ገደሉም በፍጥነት መኪናውን የሚያመ መልጣታል እየጮኸችም ሜሊክ ትናገራለች። ሲቪ ላይ ያልታሰበ ነገር ስለነበረ ወደ ገደሉ መኪናው ሲሄድ ሲመለከቱ ይዛትና እንዲሁም ደግሞ ሂክመት ሁለቱም ይደነግጣሉ። ሲቪ ላይ እያለችም ሂክመት ግራ ትጋባለች። በመጨረሻም እንደምንም ታግላ ሜሊክም መኪናውን ከገደሉ ዳር ታቆመዋለች። የመኪናው የፊት ሁለት ጎማ ይንጠለጠላል። ነፍሱ ጭ ነፍስ ግብ ይሆናል። ሲቪላይና እንዲሁም ደግሞ ሜሊክ ለመንቀሳቀስ ሲሞክሩ መኪናው ወደፊት እንደ መንሸራተት እያለ ያስጨንቃቸዋል። ሲቪላይ ሲቪላይ ማለቃችን ነው? ሲቪላይ ምን ይሻለን? በመጨረሻም ሁለቱም ሊሞቱ እንደሆነ ከተመለከተ በኋላ ይዛት ግራ ይጋባል። በረጅሙ ተንፍሶ በፍጹም በህይወት አይለቁኝም፣ መቼም መቼም አይለቁኝም፣ አልቆልኛል፣ በቃኔ እያለ መኪናውን ያሽከረክራል። በሌላ በኩል የተጨነቀችው ሂክመት ወደ ኢዛት ጋርም ስልክ ትደውላለች። አንሳው፣ አንሳው ኢዛት፣ አልቆልኛል፣ እኔ አልቆልኛል እያለ በፍጥነት መኪናውን እያሽከረከረ ነው። በሌላ በኩል መኪና ውስጥ ያለችው ሲቪ ላይ ከተረጋጋች በኋላ ሜሊክ፣ ይኸውልሽ፣ መረጋጋት አለብን። ይህንን ነገር ማመን አለብሽ። ይህን ነገር ታደርጊዋለሽ ሜሊክ። በሕይወት እንተርፋለን፣ ከዚህ ገደል እንወጣለን፣ ምንም አንሆንም። ይኸውልሽ፣ ታደርጊዋለሽ ሜሊክ ሲቪ ላይ የማይረባ ነገር አትናገሪ። ተመልከች ተመልከች፣ ወደ ታች ያለንበትን የተንጠለጠልንበትን ገደል ተመልከች። አጽማችን እንኳን አይገኝም። ሲቪ ላይ ከዚህ ላይ ከወረድን በቃ አልቆልናል። እኔን ለማጃጃል እንዳትሞክሪ። ሲቪ ላይ አልቆልናል በቃ። በእርግጠኝነት ደግሞ አንድ ነገር ልንገርሽ፣ ይኸውልሽ፣ ከዚህ መኪና እኔ ቀድሜ ለመውረስ ስሞክር ሲቪ ላይ ያልቅልናል፣ ሁላችንም እናልቃለን። ይኸውልሽ እመኚኝ ሜሊክ እመኝኝ በቃ፣ ምንም ነገር አይፈጠርም። እባክሽን ቢያንስ ቢያንስ አንቺ መትረፍ አለብሽ ሜሊክ፣ ለልጅሽ ስትይ መኖር አለብሽ። አንቺ ውረጂ በቃ ውረጂ ከዚህ መኪና። አላደርገውም መቼም ቢሆን አላደርገውም። ይሄን ነገር በዚህ ሁኔታ ውስጥ ሆነሽ ብቻሽን ልተውሽ አልችልም። እኔ ሁለታችንም ብንሞት ይሻላል። ሲቪላይ ላይ በፍጹም እኔም ብለሽ መተሽ እንድትሞች አልፈቅድልሽም። እዛው እንደ ቆመች የቀረችው ሂክመት ከመኪናዋ ወጣ ብላ አሻግራ ትመለከታለች። በርቀትም እየተመለከተቻቸው ግራ ትጋባለች። ሲቪላይ ሜሊክ፣ ወይ ፈጣሪ ሆይ ምንድን ነው ሻ አሁን ማደርገው? ምን ላድርግ? ቆይ ምንድን ነው ማደርግ ያለብኝ በመጨረሻ ሂክመት ወደ እነሱ በፍጥነት ትራመዳለች። ሜሊክ መኪና ውስጥ እንዳለ ትናገራለች። ሲቪ ላይ ወደኋላ ለጠጥ ብለሽ ተኝ። ወደ ወደኋላ ወደኋላ ደግሞ እንዳትንቀሳቀሽ። ወደፊት ቀስ ብለሽ ቀስ ብለሽ ወደኋላ ኋላ፣ አሁ ሁለታችንም ወደኋላ እንለጠጥ፣ ጋደም ማለት አለብኝ። ሲቪ ላይ ተረጋጊ፣ ተረጋጊ፣ አይዞሽ እየተባባሉ እየተበረታቱ እጅ ለእጅ እያያዛሉ። ቀስ እያልሽ ቀስ እያልሽ ነው ወደኋላ ምንተኛው። በመጨረሻ መቦታው ላይ ሂክመት ትደርሳለች። ሜሊክ ሲቪ ላይ እያለች ስትናገር ሁለቱም ዞር እያሉ የመጣውን ሰው ህክመትን ይመለከታሉ። እየደወልኩ ነው ያለሁት፣ አትጨነቁ፣ እዛው ሆኑ እናንተ። እየደወልኩ ነው፣ እርዳታ እየጠራሁ ነው ያለሁት። እርስ በርሳቸው እየተያዩ ግራ ይጋባሉ። በሌላ በኩል ስራ ላይ እንዳለ ቻል ላይ አክስቱም ትደውላለች። አክስቴ እየደወለች ነው ደግሞ ምንድነው እሱ። አክስቴ እጃን፣ እጃን ይኸውልህ፣ የሆነ ነገር ተፈጥሯል፣ እጅግ አስከፊ ነገር ተፈጥሯል። እባክህ ይኸውልህ፣ አዳምጠኝ አክስቴ። ምን ሆነሻል ተናገሪ፣ ምንድን ነው የተፈጠረው? እያለም ሲመለከት መኪናው እየዋዠቀ ነበር። አደጋ ነው፣ ሜሊክና ሴቪ ላይ ውስጡ አለው መኪና አደጋ ሊከሰት ነው ሊከሰከስ ነው መኪናው ምን ማድረግ እንዳለብን በፍጹም አላወቅን ምንድነው ማድረግ ያለብኝ ቻን እባክህ ድረስልኝ አክስቴ ምንድን ነው እያልሻለሽ ምንድን ነው የተፈጠረው እኔ ምን ማድረግ እንዳለብኝ አላውቅም። እባክህ መኪናው እንዴት ነው? ተረጋግቷል ወይ ንገሪኝ እባክሽ። በፍጹም አልተረጋጋም፣ እየዋዠቀ ነው ያለው። እጃን አልተረጋጋም። በጣም ጥሩ፣ በጣም ጥሩ። ይኸውልሽ አንቺ ወደ ውስጥ እንዳትጠጊ፣ እንዳትቀርቢያቸው፣ ምንም ነገር እንዳታደርጊ ነግሬሻለሁ። እዛው ባለሽበት ቁሚ፣ እኔ በፍጥነት እደርሳለሁ ቦታው ላይ። ሜሊክ ሲቪ ላይ እባካችሁ፣ እንዳትፈሩ፣ እየሰማችሁኝ ከሆነ እንዳትፈሩ። እናንተን ላድናችሁ መጣለሁ፣ እኔ ደርሳለሁ ቦታው ላይ። ተረጋግታችሁ ተቀመጡ። ውስጥ ሜሊክ ትናገራለች። ሲቪላ አይዞሽ፣ ተረጋጊ፣ በቃ ትንፋሽን ተቆጣጠሪ እባክሽ። አይዞሽ፣ እናተርፋለን። አሁን መረጋጋት አለብን። ሜሊክ መረጋጋት አለብን። ልክ ነሽ። ልክ ነው። ሲቪ ላይ ምን ማድረግ እንችላለን? ሜሊክም ትናገራለች ሲቪ ላይ አሁን ወደ ወንድሜ ጋር መደወል ሊኖርብኛል። መደወል አለብኝ፣ እሱም ማሳወቅ አለብኝ። ወደ ስልኩ ቀረብ ብዬ ስልኩን አመጣዋለሁ፣ ከዛ ለወንድሜ እደውልለታለሁ። ነገር ግን ሲቪ ላይ፣ አንቺ ለመንቀሳቀስ በፍጹም እንዳትሞክሪ። ያንቺ ስልክ አታምጩ እባክሽ፣ እባክሽ። መኪናው እየተንቀሳቀሰ ነው ሜሊክ። የኔ ስልክ ቅርብ ነው ያለው። ተረጋጊ ሲቪ ላይ፣ ሲቪ ላይ። መኪናው ሊንቀሳቀስ ነው። በመጨረሻም ሲቪ ላይ ስልኳን ታገኛል። ስልኩንም እየደወለች ትናገራለች። ለፈጣሪ ብለህ ስልኩን አንሳው፣ ለፈጣሪ ብለህ አያነሳም። አያነሳም። ሁለቱም ይጨነቃሉ ሜሊክ ጥቅም ትናገራለች። ፈጣሪ ሆይ እርዳን፣ አንተ አንተ እርዳን ፈጣሪ። በድንገትም አንድ መኪና ቦታው ላይ ይደርሳል። ሂክመትም ታስቆማቸዋለች። ይቅርታ እባካችሁ ችግር ላይ ነን፣ ችግር ላይ ነን። ገመድ አላችሁ ወይ? ገመድ የለን። ምህቴ ወደ አስፋልቱ ላይ ወጣ። ሂክመት የሚያልፉትን መኪኖች ሁሉ እየጠየቀች ነው። በመጨረሻም የሚያልፉ የሚያገዱ መኪኖችን እየታገደች እያስቆመች ገመድ ያለው መኪና ወደ እነሱ ጋር ይቀርባል። ገመዱንም ወጥረው መኪናውን ይጠልፉታል። በቪዲዮ እየተከታተል የነበረው ቻን ይናገራል። አክስቴ፣ እሱ ገመድ በጣም ቀጭን ነው፣ ገመዱ ቀጭን ነው ይቆረጣል። እባክሽ ሌላ ሌላ ገመድ በያቸው። ነገር ግን መኪናውን ከጠለፉ በኋላ በመኪና ለመጎተት እየሞከሩ ነው። ሜሊክና ሲቪላ ይጨነቃሉ። በድጋሚ ሌላ ተጨማሪ መኪና ቦታው ላይ ይደርሳል። አሁንም በገመድ ይጠልፉታል መኪናውን ለመጎተት ሲሞክሩ መኪናውም ወደፊት ይወድቃል። የዚህን ጊዜ በጣም እየፈሩ ያሉት ሜሊክና ሲቪላይ ላይ መጮህ ይጀምራሉ። በመጨረሻም ከብዙ ትግል በኋላ መኪናውን ወደኋላ አስበው በብዙ ትብብር ሲቪላይና ሜሊክ ይተርፋሉ። ከመኪናው ከወጡ በኋላ ሲቪላይና እንዲሁም ደግሞ ሜሊክ ይተቃቀፋሉ። በአካባቢው የነበረው ሰው ሁሉ ደስ ይለዋል። አልፈናል፣ በቃ አልፈናል። ይኸውልሽ ሲቪላይ ፈጣሪ ያተረፍን። እየደወለችም ኔትወርክ እየተቆራረጠ ሂክመትም ትናገራለች ጃን ጃን እየሰማ እያለችም መኪናውን ቪዲዮን እያሳየችው ባለበት በድንገትም ገመዱ ተበጥሶ መኪናው ወደ ገደል ውስጥ መግባት ይጀምራል። ይገለበጣል። የሜሊክና የሲቪላይን ወደ ውጭ መውጣት ያልተመለከተው ጃንም መኪናው ሲገለበት ሲያይ አይሆንም፣ አይሆንም እያለ ይጮኋል። ፈጣሪ ወይ በፍጹም አይሆንም እንደዚህም አይሆንም፣ እያለች ጃን ይደነግጣል። ይኸውልህ አት ደንግጥ ጃን፣ ምንም ነገር መደንገጥ የለብህም። በመኪናው ውስጥ ማንም የለም፣ ሁለቱም ወጥተዋል። ከመኪናው ውስጥ ወጥተዋል። ፈጣሪ ይመስገን ወጥተዋል። ማንም የለም፣ አትጨነቅ ጃን። ትክክልነሽ እንዲህ አክስቴ፣ ምንድን ነው የተናገርሽው? አትጨነቅ እያልኩ ነው ያለሁት። ሁሉም ወጥተዋል፣ ከመኪናው ውስጥ ወጥተዋል። ይሄ ሁለቱም አሉ፣ በቪዲዮ ላሳየ ሲቪ ላይም ድናለች። ሜሊክም ይቻትና፣ ይህን ከሰማ በኋላ ቻን በረጅሙ ተንፍሶ ይረጋጋል። ስልኩንም ለሜሊክ ትሰጣታለች። ሜሊክ፣ ደህና ነሽ ወይ? ደህና ነሽ ወይ አሁን? እያለ ጃን ይጠይቃታል። ደህና ነኝ ጃን፣ ደህና ነኝ እኔ፣ አትጨነቅ፣ ደህና ነኝ። ይኸውልሽ፣ ሲቪላ አናግሪው ደግሞ አንቺ ብላት፣ ስልኩን ለሲቪ ላይ ትሰጣለች በመጨረሻም ሁለቱም ደህና መሆናቸውን ከሰማ በኋላ ተንበርክኮ ፈጣሪ ይመስገን እያለ ቻንም ያመሰግናል። ሲቪላይ ግራ ተጋብታ ከተረጋጋች በኋላ ህክመትን ትጠይቃለች። መልስ ሰሪ ዚህ ቦታ ተገኝተሽ ነው ወይስ ደግሞ እኛን እየተከተልሽን ነበር? አሁ እየተከታተልኳችሁ ነበር። የምከተለው ግን አንችን ነበር። ስልኬን አታነሽም፣ ብሎክ አድርገሽኛል። ስደውል አታነሽም። ወደዛ ወደ ታክሲን ቤስ እንደሄድሽ ከመሊክ ጋር ሰምቻለሁ። ከዛ በኋላ እየተከታተልኩሽ ነበር፣ ላገኘሽ ፈልጌ ነበር፣ ናፍቀሽኝ ነው። በጣም ተጨንቄ ነበር። ፈጣሪ ይህንን ነገር እንኳን አሳለፈው። ሲቪላይ ትሞቻለሽ ብዬ ደንግጬ ጊዜ ነበር። በመጨረሻ አምቡ አምቡላንስ ሲቪላይና ሜሊክ መጓዝ ይጀምራሉ። ውድና የተከበራችሁ የቻናላችን ተከታታዮች መንታ መንገድ ድራማ ይቀጥላል። ለቻናሉ አዲስ የሆናችሁ የዶል ምልክቱን በመጫ ሰብስክራይብ በማድረግ እስከ መጨረሻው ድረስ መከታተል ይችላሉ። በቀጣይ ክፍል እስከምንገናኝ ሰናይ ጊዜ ይለውላችሁ።